የመስራቹን ምንነት የህይወት ታሪኩን በአጭሩም እንደሚመስል አይተን ወደ መጨረሻ አካባቢ የአሕባሾች ዋና አላማና ከጀርባቸው ማን እንዳለ ማን እንደሚደግፋቸው ማን እንደሚረዳቸው አይተን ከዛ በኋላ ዋና የአሕባሾች የአቂዳ ስህተት የሚባሉ ነጥቦችን ማየት እንደምንጀምር ገልፀናል። ዛሬ በአላህ ፈቃድ ከአሕባሾች ስህተት ዋና ዋና የሚባሉ ነጥቦችን የምንጀምርበት የመጀመሪያው ደርሳችን ሲሆን አሕባሾችና አላህን ማወቅ የሚል ርዕስ ይኖራል። አላህን ስብሓነሁ ወተዓላ ማወቅን በተመለከተ የአሕባሽ እምነትን የመሰረተው ዓብዱላሂ አልሀረሪ ያለው አቋምና የሚነገራቸው ንግግሮች ከአሻዕራ፣ ከሙዕተዚላና ከማቱሪዲያ

እያንዳንዱ የሰው ልጅ የመጀመሪያው ግዴታ ነው ይላሉ። አላህን ማወቅ እነሱ ዘንድ አላህ ፈጣሪ ነው ብሎ ማመን ማለት ነው። አንድ ሰው አላህን ስብሓነሁ ወተዓላ ማወቅ አለበት ማለት አላህ አለ ብሎ ማመን ነው። አላህ አለ ብሎ ካመነና ካወቀ በአላህ የማመንን አጅር ያገኛል ይላሉ። አላህን ስብሓነሁ ወተዓላ ለማወቅ ደግሞ እያንዳንዱ ግለሰብ የአላህን ስብሐን ወተዓላ መኖር የሚያሳዩ በአእምሮ የሚደረስባቸው ነገሮችን ዘርዝሮ ማወቅ፣ ማጣራት ይኖርበታል ይላል አብዱላሂ አልሀረሪ። ይህን ጉዳይ አስመልክቶ ሲናገር ሙተከሊሚን በመባል የሚታወቁ የፍልስፍናን መንገድ የሚከተሉ ሰዎችን መዝሀብ ተከትሎ ነው እንጂ ቁርአንና ሀዲትን በሚገባ ተረተው ደጋገ ቀደምቶችና ዕለሞች የሄዱበትን መንገድ ተከትሎ አይደለም።

ማወቅና ሽርክን መራቅ ተውሂድን መጠበቅና ተግባራዊ ማድረግ ነበር። ላኪን አርካነል ኢማንን በተመለከተ ሲናገር ዐብዱላሂ አልሐረሪ ምን ይላል? ከልብ ጋር ከተያያዙ ጉዳዮች ዋናውና ትልቁ አላህ አለ ብሎ ማመን ነው። ይህ የመካ ሙሽሪኮችም እምነት ጭምር ነበር። በዚህ መሰረት የመካ ሙሽሪኮች ኢማን አላቸው ማለት ነው። ምክንያቱም የተለያዩ የቁርአን አያዎች ላይ ነቢዩን ዓለይሂ ሶላቱ ወሰላም አላህ ምን ብሏቸዋል? ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወል አርዷ ለየቁሉነላህ። ሰማይና ምድርን ማነው የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል ብሏል። የአላህ መኖርም መኖረም ያምናሉ። ሰማይና ምድርንም የፈጠረው እነሱንም ጭምር የፈጠረው የሚረዝቃቸውን አላህ እንደሆነ ያምኑ ነበር። ይህ ሆኖ ሳለ

የሰው ልጆች በዐቅላቸው አጥንተው ተመራምረው ሊደርሱበት የሚገባ ደሊል ነው። ይህን ያላደረገ ሰውም ወንጀለኛ ይሆናል። ፈልሙእሚኑ አለዚ ለም የስተድላ ቃለ አህሉል ሐቅ እነሁ ዓሲን የአላህን የአላን ስብሓነ ወተዓላ መኖር ለማመንና ለማረጋገጥ ደሊል ሊሆኑ የሚችሉ ነገሮችን ያላወቀና ያላጠና ሰው ሐቅ ላይ ያሉ ሰዎች ብለዋል፣ እሱ ወንጀለኛ ነው ብለዋል። አህሉል ሐቅ የሚላቸው እሱ አሻዒራዎችን

እነሱ አህለ ሱና ነኝ እንደሚሉት የአህለ ሱና ወል ጀማዓ ንግግር አይደለም። አላህን ስብሓነሁ ወተዓላ መኖሩን ይቀበሉ ዘንድ ወይም ደግሞ ያውቁ ዘንድ ደሊል አያስፈልግም። አላህ ስብሓነሁ ወተዓላ እያንዳንዱን የሰው ልጅ ሲፈጥረው እልቡ ላይ አላህን እንዲያውቅ አድርጎታል። ከዛ በኋላ ነው ችግሮች የሚፈጠሩት። ከዚህ ንግግሩ የምንረዳው አላህን ስብሓነሁ ወተዓላ ማወቅ የሰው ልጆች በአቅላቸው ሊደርሱበት የሚችሉ ነገር አይደለም ብለው ያምናል። እንደዚሁ ደግሞ የመጀመሪያው የሰው ልጅ ግዴታ አላህን ሱብሓነሁ ወተዓላ እነሱ በሚሉት መልኩ ማወቅ ነው ብለው ያምናሉ። ይህ ንግግር ከማስረጃ አንፃር ወድቅ ንግግር ነው። እንሆ ቁርአን ላይ እንዳለው፣ ሐዲስ ላይ እንዳለው፣ ደጋግ ቀደምቶች እንዳሉት እያንዳንዱ የሰው ልጅ አላህን ያውቀዋል በተፈጥሮ

የአላህን ስብሐነሁ ተዓላ ተፈጥሮ አትቀይሩት። አላህ ስብሐነሁ ተዓላ እያንዳንዱን ህፃን ሲፈጥረው እስልምናን የሚቀበል አእምሮ፣ ጌታውን የሚያቀና አእምሮ አሲዞ ፈጥሮታል። ከዚያ በኋላ ነው ወላጆች የሚቀይሩት ነ ውሀከ ሌሎችም ሙፈስሮች የኢብኑ ጀሪር አጠበሪ ረሂመሁላህ ተዓላ ንግግር መጽሐፎቻቸው ላይ አስፈረዋል። አልፎ ሁሉ ይህ በዑለሞች ስምምነት የተረጋገጠ እንደሆነም

አላህ ስብሃነሁ ወተዓላ ድሮ ምድር ላይ ከመገኘታቸው ፊት አናግሯቸዋል። አለስቱ ቢረብቢኩም ጌታችሁ አይደለሁም እንደብሎ ጠይቋቸዋል። ቃሉ በላ እንዴት አነህ እንጂ መስክረናል። አን ተቁሉ የውመል ቂያመት ኢንና ኩንና አንሀዛ ጛፊሊን፣ ይሄን ረስተነው ነበር፣ ዘንግተነው ነበር እንዳትሉ ጌታችሁ መሆኔን እንድታውቁ አስመስክሯቸዋል። ራሳቸውን አረጋግጧል። ይህ የሱረቱል አዕራፍ

በልቡ ያውቃል። ጀሚዑ በኒ አደም ሙቂሩነ ቢሀ ሻሂዱነ ቢ አለ አንፉሲሂም፣ ጌታቸው አላህ እንደሆነ ገና ከመፈጠራቸው ነፍሳቸው ከስጋቸው ጋር ከመገናኘቱ በፊት እያንዳንዱ የሰው ልጆች የአላህን ጌትነት ጠንቅቀው ያውቃሉ። እያንዳንዱ የሰው ልጅ ከዚህ ነገር ሊነጠል አይችልም። የሰው ልጅ ሆኖ ሲፈጠር ጌታውን የማያውቅ የለም። አን ተቁሉ የውመል ቅያመት ኢና ኩና ዐን ሃዛ ጋፊሊን ቅያማ ቀን ይህን የተስማማንበትን ወይም ደግሞ ያረጋገጥነውን ነገር ዘንግተነው ነው ረስተነው ነው እንዳትሉ። ሽርክ ላይ እንዳተድቁ። የአላህን ሱብሓነሁ ወተዓላ ማንነት የሰው ልጆች በሙሉ ሲጀምር መነሻ ላይ ያውቃሉ። ከዛ በኋላ ነው ሽርክ ላይ መውደቁ በአላህ ማጋራቱ ሊከሰት የቻለው። ሱረቱ ኢብራሂምም ላይ ተመሳሳይ የቁርአን አያ እናገኛለን። አላህ ሱብሓነሁ ወተዓላ የነብያትን ታሪክ ከህዝቦቻቸው ጋር የነበራቸውን ሁኔታ ሲነግረን፣ እና ከፈርና ቢማ ኡርሲልቱም ቢሂ ወኢና ለፊ ሸክ ሚማ ተድዑንና ኢለይሂ ሙሪብ ብሏቸዋል። እኛ እናንተ ምታስተምሩንን ትምህርት አንቀበልም፣ ክደናል፣ ጥርጣሬ ላይ ነን ብለው ሲሏቸው፣ ነቢያስምን ብለው ይመልሱ ነበር። ቃለት ሩሱሉሁም አፊላሂ ሸኩን ፋጢሪ ሰማዋት ወል አርድ አላህ ላይ ሸክና ጥርጣሬ አለ እንዴ? ሰማይና ምድርን የፈጠረው ጌታ ላይ ብለው እያንዳንዱ ነቢያት ለህዝቦቻቸው አስተሳሰባቸው መቀየሩን አላህን ስብሓነው ተዓላ ፈጣሪያቸውን መዘንጋታቸውን እሱ ላይም መጠራጠራቸውን ተገቢ እንዳይደልና በፍጹም ሊሆን የማይገባ ነገር መሆኑን ይነግሯቸው ነበር። አላህ ላይ ጥርጣሬ አለ እንዴ? ሰማይና ምድርን የፈጠረው ጌታችሁ ላይ ይሏቸው ነበር።

ማን የፈጠራችሁ ብትላቸው አላህ ነው ይሉሃል። እነሱን ብቻ ሳይሆን ሰማይና ምድርም። ታዲያ አላህን ለምን አትፈሩትም? በእሱ ለምን ታጋራላችሁ? ታዲያ እሱ ያላከላችሁን መልእክተኛ ለምን ታምጻላችሁ? ኢላአክሪሄ የሚል ምላሽ ነበር የሚሰጣቸው። ወከዚሊክ የተለያዩ በነቢ ሰላሰለም ሀዲቶችም ይሄ መልእክት ግልጽ በሆነ መልኩ እናገኘዋለን። እያንዳንዱ የሰው ልጅ ሲፈጠር ጌታውን ያውቃል። ጌታውን ለማወቅ የተለያዩ የአላህን ስብሐነሁ ወተዓላ ፈጣሪነት ሊያሳውቁን የሚችሉ ግኝት ላይ ያሉ ነገሮችን ማጥናትና ማስተንተን የግድ አይደለም። ይሄን አለማወቅም ዓብዱላሂ ልሃረሬ እንዳለው ወንጀል አይደለም። ምን ለም የስተድል ፈሁወ ዓሲ የአላህን ስብሐነሁ ወተዓላ መኖር ለማወቅ ግኝት ላይ ያሉ መረጃዎችን ያላጠናና ይሄን አጥንቶም አላህን ማወቅ ላይ ያልደረሰ ኢማኑ ያልጨመረ ወንጀለኛ ነው እንዳለው አይደለም። ያንዳንዱ የሰው ልጅ ጌታውን ሲጀምር ያቃል ሲፈጠር ያውቃል። ወሃከዛ ትክክለኛው ኢማን ማለትና ካርካነል ኢማን ነጥቦች መሀል በጣም አንገብጋቢው የአላህን መኖር ማወቅ ነው እንዳለውም አይደለም። ነው የአላህን መኖር የመካ ሙሽሪኮች ያውቃሉ። የአላህን መኖር ማወቅ የኢማን ነጥቦች ዋናው ከሆነ የመካ ሙሽሪኮች ዋናውን የኢማን ነጥብ ተቀብሏል ማለት፣ በዚህም ሙእሚኖች ናቸው ማለት ይህ አይደለም። በጣም

ከዛ በኋላ አባት እናቱ የሁውዊዳኒሂ አይሁድ ያደርጉታል፣ የነስራኒሂ ወይም ደግሞ ነሳራ ክርስቲያን ያደርጉታል፣ የመጅሳኒሂ ወይም ደግሞ እሳት አምላኪ ያደርጉታል። አው ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሱ ሲቀጥል ይላል ከመሰሊል በሂመቲ ቱንቲጁል በሂመተ ሀል ተራ ፊሃ ሚን ጀድዓ። እንስሳት ሲወልዱ የሚወልዷቸው አዲስ ተወላጅ እንስሳት ሙሉ ናቸው ሰውነታቸው ከዛ በኋላ ነው ሰዎች ከተለያየ እምነት በመነሳት የተወለዱ እንስሳትን ጆሮአቸውን የሚቆርጡት፣ ቀንዳቸውን የሚሰብሩት። ልክ እንስሳት ሲወለዱ ንጹሕና ሙሉ ሆነው እንደሚወለዱት የሰው ልጆችም ሲፈጠሩ እስልምናን መቀበል የሚችል ንጹሕ አእምሮ ይዘው ይወለዳል። ከዚህ ሐዲስ ላይ እንደተጠቀሰው ከዛ በኋላ ነው አባቱ አይሁድ ከሆነ አይሁድ የሚያደርገው ነሷራ ክርስቲያን ከሆነም ክርስቲያን የሚያደርገው ሽርክ ሰው ከሆነ

ከሙስሊሞች ጋር ይመደባል። ምክንያቱም ህፃን ሁሉ ሲወለድ የአላህን Subhanahu Wa Ta'ala ብቸኝነት የሚያውቅ ሆኖ ነውና፣ የሚወለደው አባትናቱ ናቸው አይሁድ ወይም ክርስቲያን ወይም ሌላ ባህል እምነትን እንዲከተል የሚያደርጉት። አማ ህፃኑ ልጅ ተወልዶ አባትናቱ እሱ ህፃን እያለ ከሞቱ ንጹህ ሆነው እንደሚወለዱትና ከዛ በኋላ ሰዎች እንከን እንደሚፈጥሩላቸው ሁሉ ህጻናት ሲወለዱ የአላህን ሱብሓነሁ ወተዓላ ምንነት የሚያቀና አእምሮ ይዘው ይወለዳሉ። ዝም ቢባሉና ወላጆቻቸው የተሳሳተ የራሳቸውን እምነት እንዲከተሉ ባያደርጓቸው ህፃናት በሙሉ ሙስሊሞች ሆነው ያድጋሉ። የአላህን ሱብሓነሁ ወተዓላ ብቸኝነት አምነው ይቀበላሉ። ይህ ሆኖ ሳለ አሕባሾች ዘንድ አላህን ስብሓነው ተዓላ ለማወቅ ደሊል ማሰባሰብ ያስፈልጋል። አላህ ስብሓነው ተዓላ የፈጠራቸው ነገሮችን ያስተነተኑ የአላህን መኖር ለማወቅ ጥረታ ለማድረግ ወንጀለኛ ያደርጋል ብለው ያምናል። ወሀከዛ አላህን ስብሓነው ተዓላ ማወቅ የመጀመሪያው ግዴታ ነው ብለው ያምናሉ። አላህን ማወቅ ማለት ደግሞ የአላህን መኖር ማመን ነው ብለው ያምናሉ። በዚህ አባባል ብዙ ሙሽሪኮች ካፍሮች የአላህ መኖር ያምናሉ እና ሙስሊሞች ናቸው ማለትን ያስይዛል። ይህ ተውሂድን አለማወቅ፣ ሱናን አለማወቅ ዋሀከዛ የእስልምናን መንነት አለመረዳት እነሱ ዘንድ በሰፊው እንዳለና እንዲሁ ስሜታቸውን የተከተሉ እንደሚሄዱ የሚያሳይ ነው። የዛሬ ደርሳችን በዚህ ያበቃል። ሳምንት የዚሁ ነጥብ ቀጣይ የሆነ ደርስ ይኖረናል። ወላሁ ተዓላ አዕለም። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ